በመጀመሪያ ይሄን ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ስለምትሆኑ ስለምታበረታት ከልብ ከልብ ከልብ አመሰግናለሁ ቤተሰቦች አሁንም በትዳር ጉዳይ ነው እንግዲህ ስለ ሳምኖ ስለ ሳምሶን እና ስለ ዳጊ ነው አሁንም የማወራችሁ ምክንያቱም አሁን ላይ በባለፈው እንደታረቁም ነግሬያቸዋለሁ ከዛም ደግሞ በሁለተኛ ቪዲዮ የራሱ እንዳረገዘች እና ደግሞ የራቁት ፎቶ እንዳያዘችበት ነግሬያችኋለሁ ማለት ነው። እና አሁን ደግሞ ምንድን ነው ያለችው፣ እሷ ገብታችሁ ማየት ትችላላችሁ። በጣም በእውነት ለመናገር በጣም የሚያሳፍር ልብ የሚነካ ትዳር ነው ማለት። ዳጊ አሁን እያደረገችው ያለ ለራሳችን ለራሱ ትዳርን እንድንፈራ ነው ያደረገችን ማለት ነው። ምክንያቱም እኔ አሁን ዳጊን ሳቃት በጣም ጎበዝ ጠንካራ ጀግና በጣም በቃ እንትን ነው በቃ በቃ ጉብዝ ሴት እንደሆነች ነው የምረዳት። ማስባትም እርግጠኛ ነኝ ነገሮች ሁሉ በርደውላት፣ ነገሮች ሁሉ አልፈው በጥሩ ስነ ምግባር እና በጥሩ ሁኔታ እንደምትመለስ አልጠራጠርም። ግን አሁን ስትል የሰማዋት ምንድን ነው የሆነ ኢንተርቪው ላይ ስትጠየቅ ምን ስትል ሰማዋት መሰላችሁ? ሲንግል ማም ሰዎች ሲንግል ማም የሚሆኑት ፈልገውት አይደለም፣ የሆነ ነገር ከባድ ነገር ደርሶባቸው ካልሆነ አለች ማለት ነው። እና ዳግዬ፣ በመጀመሪያ ስለ ሲንግል ማም እኛ ሲንግል ማሞች እናውራ አይሻልም? ማማዬ፣ እኛ ሲንግል ማሞች እናውራ። አንቺ ገና ከተ እንትን ካልሽ፣ ገና ስለ ሲንግል ማም በደንብ አልገባሽም። ስነግርሽን የእውነቴን የእህትነቴን ስነግርሽ ስለ ሲንግልማም ገና አልገባሽም። ሲንግልማም ገና ዋጋ ያስከፍላል። እርግጥ ነው ልክነሽ ነሽ። ሰው ፈልጎ አይደለም ሲንግልማም የሚሆነው ፈልግ አይደለም ሴት ልጅ ልጅማ ብቻዋን ልታሳድግ ብቻዋ የምትችለው ፈልግ ሳትሆን በሆነ ነገር ተገዳ ነው። በቃ እንዳልሽው ልክ ነሽ፣ እንዳልሽው በሆነ ነገር ተገዳ ነው። ግን ቢሆንም ደግሞ ማውራት ያለበት ሰውና ማውራት የሌለበት ሰው አለ። ገብቶሻል ቢኮዝ አሁን አንቺ ሲንግል ማም የምትሆነው የሆነች ሴት የሆነ ነገር ፈልጋ ነው ወይም ደግሞ ተገዳ ነው። ኦፍኮርስ ተገዳ ነው። ግን አንቺ ተገደሽ አይደለም። ትዳርሽን እዚህ ደረጃ ላይ ያደረሹ ተገደሽ ሳይሆን በራስሽ ፍላጎት፣ የምሬን ነው የምልሽ። እኔ ገባው፣ ቲክቶክሽ ሁላ አየውሽ፣ አለባበስሽ ወደታች የወረድኩላ፣ አየውሽ። የምሬን ነው የምልሽ፣ አየውሽ። ጥሩ ነው። ልጆችሽን በቤተክርስቲያን እያሳደግሽ ነው፣ አውቃለው ልጆች በጣም በተለይ ወንድየው ስለ ግዕዝ ሲናገር ዋው እያለው፣ ሳላደንቅሽ አላልፍም። ምን እኮ አለሽ አለሽ፣ ቆንጆ ቆንጆ ቆንጆ ቆንጆ፣ ጀግና ጀግና፣ ስነምግባር አለሽ። ግን ምን መሰለሽ እዚህ ጋ እኔ ለነግርሽ የፈለኩት ምን መሰለሽ አለባበስሽ። አንደኛ ባለትዳር ሴት ሁና የምትለብሰው ሱሪ እንደዛ አይደለም እንጋርሽ። አንቺ ጭራሽ እኔ እነዛ ሆቴል የሚሰሩት እንኳን ያንን ሱሪ አይለብሱት። የምትለብሰው የነበረው ሱሪ ማለት ነው ቁምጣ ፓንት በይ፣ ወይ ዋና ጠገብ አይደለሽ ወይ ምን አይደለሽ፣ ምንድን ነው አሁን ያንን መልበስ? ምን ሊሰማው ይችላል? ለእሱ ምንድን ነው እያንፀባረቅሽለት ያለ? ለባልሽ፣ ገብቶሻል? ሁለተኛ ነገር ደግሞ ሲንግል ሴክል ሴክስ ልድ ነው። ሰክስ ምንድን ነው ያልሺው? የሆነ ድምፁ ማስገባት ስለማልችል ነው በነገራችን ላይ፣ እንደዛ ነኝ እና ከኔ ፕሮክተ ካተጠብቅ ብያልኩት፣ አየሽ ስህተትሽን፣ አየሽ ስተሽና እየሸው አደለ? ካልሆነ እንደዛ ከሆነ ወንዶች በጣም የሚበዙብሽ፣ ወጣም ወንዶች ይበዙብኛል፣ ወንዶች በጣም አጣብቂኝ ውስጥ ከተው ነበራሽ። እንደዛ ከሆነ እኮ ለራስሽ ጊዜ ነበር መስጠት የነበረብሽ። አንዳንድ ሰዎች የሆነ ታዋቂ ስንሆን የሆነ ደረጃ ላይ ስንደርስ ፈላጊያችን ይበዛል። የምሬ ነው የምልሽ አደለም። እንኳን አንቺ ቅርና ቆንጆዋ እንደኛ አይነቱ እንኳን ፈላጊው ይበዛል። የሆነ ደረጃ ላይ ስትደርሺ ቢኮዝ ያነሰው የሆነ ደረጃ ላይ ፈላጊሽ የሚበዛ ለጥቅም ነው። ኮዝ በቃ ዘንጦ ለመኖር አብሮ ለመብራት አብሮ ለመጠጣት ወንዶች ከውሻ ጋር ገንዘብ ካለሽ ከውሻ ጋር የሚተኛሉ አይደለም፣ ከቆንጆ ጋር የምሬን ነው የምልሽ። ለምን እንደዛ ከሆነ ለምን ህይወት ጀመርሽ? እኔ እኮ የመጀመሪያሽ ዳጊ ነበር የሚመስለኝ። ከዛ በፊትም ለካ ፍቅረኛ አለሽ። አይገርምሽም? ግን ማዲ ደግሞ የኤክስ ጣጣም አለብኝ እንደ ቻንስ ሆኖ ኤክስ ያው የበፊት ፍቅረኛ የነበረ ሰው የጣሉትን ሲያነሱበት አይወድም ይባላል እና በሁለት አቅጣጫ ሲከፈትብኛ ጦርነት። ይሄ ነገር ማቆማ እኔ ፕሮክት እንዳትጠብቅ። ታዲያ ምን ሊያደርግ ይጉባ ከአንቺ ጋር ማለት ፕሮክት ካልጠበቀ ስለ አንቺ እንትን ካላወራ ኮንፊደንስ፣ ከአንቺ በአንቺው ላይ ኮንፊደንስ ካልተሰማው ምን ያውራሽ ስለ አንቺ ማለት። እንዴት ሆኖ ይኖር? ለምን ገባሽበት? ለምን ገባሽበት? ለምሳሌ አንድ ታሪክ ልንገርሽ እዛው አብራችሁ አርቲስቱ ጋር ስለምትተዋወቁ ስለ አርቲስት ገነት ንጋቱ ላውራሽ ለምሳሌ ነው የምልሽ አርቲስት ገነት ንጋቱ ታማ ሁላ ሆስፒታል ብር በኢቢስ ሲለመንላት ሲለመንላቱላ ባሏ ካጠገቡ አልነበረም አሁን ግን ልጆቻቸው ኢንስፔክት ልጆቻቸው የሆነ ደረጃ ላይ ሲደርሱላት ብቻዋን ነው እንደ ውሻ እንደዚህ ነቅሳ ጥርሷን ያሳደገች ልጆቿን አሁን ላይ ግን ታርቆ ገባ ለምን አንደኛ ችጋሩ ለቋታል ልጆቹ አድገው ላታል። በቃ ከሱ ምንም የምጠብቀው የምትፈልገው ነገር የለም። ቢኮዝ ግን አሁን ታረቁ። አየሽ፣ ለጥቅም ሲል ጠቀረባት። የዛኔ ግን ሲብጣሉ የዛኔ ግን ሲብጣሉ ግን ጥሏት ነው የሄደው። ገብቶሻል። አሁን አንቺ የሆነ ነገር ብትደርሽ የሆነ ደረጃ ላይ የሆነ እርምጃ ላይ ብትራመጂ አይመጣም። ለምን ብሶታል። ሳምሶን ብሶታል። ቤቢ ማለት ነው ቤቢ ብሶታል ከአንቺ ጋር እና እኔ እንጃን ስላንች እኔ ምን እንደምልሽ አላውቅም። በእውነት ማለት ከቧር ነው። ሰው ህይወት ሲጀምር ትዳር ሲጀምር የሰው ልጅ አደቡን ይይዛን እንጂ በዚህ ደረጃ ይወርዳል ብዬ አልጠበቅኩም። ቢኮዝ ግን ውዴ፣ ወደ ራስሽ ተመለሽና ህይወትሽን ለመኖር ሞክሪ። የሰዎቹን ነገር አዳፍታ ታድርጊ፣ አትስሚ። ራስሽን ሆኚ ኑሪ። ወደ ትዳርሽ ተመለሺ። የምሬን ነው የምልሽ። ተመለሺ ወደ ትዳርሽ። እንጃ ስላልተቀበልኩት ነው በነገራችን ላይ የሆነውን ነገር ምናምን እኔ አልተቀበልኩትም ገባሽ ስላልተቀበልኩት ያለሽን ነገር ሁኔታሽን ምናምን አልተቀበልኩትም እና ይሄን ልልሽ እወዳለሁ በመጀመሪያ ማለት ነው ይሄን ልልሽ እወዳለሁ እንደምታዳምጪኝ እንደምትረጅኝ ተስፋ አደርጋለሁ አንቺም ከልጆች አባት ጋር ታርቀሽ እንዳዲስ አስር አመታችሁ እንዳከበራችሁ ሀያ አመታችሁን እንደምታከብሩ ተስፋ አለኝ። እንደ አዲስ እንደምትመላለሱ ነገሮች ሁሉ እንደሚያልፉ ተስፋ አለኝ። ስለ እውነት ነበሽ እና ቤቢ ደግሞ አሁን አማ ላይ ሆኗል። ገብቶሻል? በጣም አማ ላይ ሆኗል እና እንኳን ለወለደለት ይቅርና ላልወለደለትም ያማልላል። ገብቶሻል? እኔ አሁን እኔ ሳይሆን ልቤት ተርካ ተርካከራሜ ነው። የምሬ ነው የምልሽ ቤቢን ሳይሆን ያ ሁሉ ጥርስ ወጥቶ ምርጥ ምርጥ ጥርስ ወጥቶለታል፣ እና ወይ ጉርነስ የነሱን ጥርስ የቀየርከ አምላክ የኔን ህይወት ባር የኔን ህይወት ቀየርልኝ ምናምን እላለሁ። ገባሽ። አሁን በቀደም ያገባው አርቲስት ማን ነበረ ስሙ? እሱና ያንቺ ባል ጥርሳቸውን ታቂያለሽ። እና አሁን ላይ ጥርሳቸው ተቀይሮ ሲያይ ጌታው የኔንም ህይወት ቀይረ እንጂ እነሱን ጥርስ የቀየርክ፣ እኔንም ነካ አድርገኝ፣ በነካ እጅህ በነካ እግርህ እነሱን በጎበኝህበት መንገድህ ወደ እኔም ተመልከት፣ ጌታ ሆይ የኔንም ህይወት ባርክላለሁ። የምሬን እኮ ነው ምልሽ። ማለት ሰው ሁሉ ኧረ፣ በጣም ነው እያማለሉ ያሉት። እኔ አሁን ያገባውን ልጅ ለራሱ እማፋታት ይመስለኛል። የምሬ ነው ምልሽ፣ የማፋታት ይመስለኛል። ይህኔ ምን ጠብ አትልም አይተሻል? ሩታንና አብረሽን እራሱ ረግሜ ረግሜ ረግሜ ይኸው በማማቱ ተጋቡ፣ በትንሳኤው ተፋቱ። አይገርምሽም? የምሬ ነው። ትዳራችሁን የእስራኤልና የፍልስጤም ያደርግላችኋል። ቆይ በማማቱ ተጋቡ፣ በትንሳኤው ተፋቱ። እንዲህ ይበቅ ምናሴ። ይሄ ይሄ ፕሮብሌም አለበት። የምሬን ነው የምልሽ እና ይህ ደግሞ ጌታ ሆይ ላለሁ የምሬኖች ጌታ ሆይ የሩታን እና የአብርሽን ትዳር ወደ ሲኦል የከተትክ የዚህ ሳምሶንንና የሳምሶንንና አሁን የመጣውን አሁን የተዳረውን አርቲስት ጥርስ የቀየርክ ጌታ ሆይ የኔንም ሕይወት ቀየር። ከነዚህ ከበዳም ጭቅጭቅ ሰውረኝ። ለራሴ በራሴ ሕይወት በራሴ የኖሮ በራሴ ትዳር ልምጣ። እኔንም ነካ አድርገኝ በነካ እግርህ ነካ አድርገኝ እያልኩ ነው የምጠልት እና ያየኛል ብዬ አስባለሁ። እግዚአብሔር የምሬ ነች፣ ያየኛል ብዬ አስባለሁ። እናንተ ህይወት እንደዚህ በአንድ የቀየረ ሎል እግዚአብሔር እኔንም ህይወት ይቀይርልኛል ብዬ አስባለሁ። ሙች፣ እና ዳግዬ ይሄን ነው ልልሽ የምችለው። አኪር ደግሞ ጸለቴን ስለሚሰማኝ ጸለት አረግልሻለሁ ከልጅ አባትሽ ጋር እንድትታረቂ። ምንድነው ግን እናንተ ፀጉሪ፣ እናንተ ግን የሆነ ነገር አለ። ወረደ ደግሞ ሌላ ጥያብ ያገባሽ እንዳትሉኝ፣ ያያቸዋል

ልጅ ፈልጌ ነው። ዳግዬ ወደ ትዳርሽ ተመለሽ። ሚዲያ ከሰው አይቶ ሰው ይማራል፣ ከሰው አይቶ ሰው ይማራል። ገብቶሻል እና ወደ ራስሽ ተመለሽ፣ ሕይወትሽን ኑሪ፣ ትዳርሽን እንትን በይ። ኖላ ዝም ወንዶች በዙብኝ፣ ወንዶች እንትን አሉብኝ። ይሄ ለአንቺ አያዋጣሽም። የምሬ ነው ልጅ፣ አያዋጣሽ እኛ ስለማያዋጣሽ፣ ጥሩም አይደለ፣ ጥሩም አይደለ ለማለት ያክል ነው ውዴ። ትረጅኛለሽ ብዬ ተስፋ አደርጋለሁ። እንግዲህ ስለነበረን ቆይታ ከልብ አመሰግናለሁ። ይሄ ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡኑ በሌላ በአዲስ ቪዲዮ እስክንገናኙ መልካም ጊዜ፣ መልካም ቆይታ ላለሁ አመሰግናለሁ።